ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ እንደምን አላችሁ? በያላችሁበት ባለም ዳርቻ ሰላማችሁ ይዛያልኩኝ ሰራተኛዋ አደይ ካያችሁ ውስጥ አጠር አድርጌ ለማቅረብ ሞክራለሁ። የአደይ አባት አምባገነን ሆነው በተከሰቱበትና አደይን አግተው እያሰቃዩዋት ባሉበት ሰዓት ይህ ጣፈንታ ለዴቭም ደርሶታል። ብም እጆቹና እግሮቹ በገመድ ታስረው ብቻ ያልበቃቸው አጋቾችም በያዙት በትር እየደበደቡት ይገኛሉ ይህማ የከንፈር ወዳጇ ነው ይሄ ስላላት፣ ነው የኛን ፍቃድ መፈጸም ያልፈለገችው በማለትም እሱን እያሰቃዩት ይገኛሉ። እውነተኛ አፍቃሪው ዴብም ለአደይ የሚከፍለው መስዋዕትነት ምንም እንዳልመሰለውም ይናገራል። ገጠር ድረስ በመሄድ በማያውቀው ቀየና ቦታ እሱም መስዋዕትነትን እየከፈለ ይገኛል። ታዲያ የአደይ አባትም ቢሆን አንተ ደግሞ ማነህ የመቼው ጎረምሳ ነህ ልትናገረኝ ትፈልጋለህን? እያሉ ዴቭ ከዚህ በኋላ አደይኮ የ18 አመት በላይ ናት። ራሷን መወሰንና ማስተዳደር የምትችልበት ሰዓት ነው። ስለዚህ ነፃ ፈቃድ ልትሰጧት ይገባል በማለት የመለሰላቸው ምላሽ በእሳቸው እይታ ክብሬን ዝቅ አደረገ የሚል አስተሳሰብም አለባቸው። ታዲያ ጭራሽ ልትመልስልኝ ነው ወይ ልታስተምረኝ ነው ወይ? በማለት የደብን ንግግር ሲነቅፉትና ሲያጣጥሉትም ተመልክተናል። ቀበጧና ቅብጥብጧ የሆነችው ሊዱም የማታውቀውን ተራራና ሸለቆ አንጋጣ ገጠር ገብታ በማይመችና ምንም በማታውቀው ሁኔታ ገጠር ገብታ ስለ ወንድሟ እየተሰቃየች ትገኛለች። በመጨረሻም ወንድሟ የወደቀበት አድራሻው ስለ ጠፋት እሱም ፍለጋ ብላ ከቤት ወጣለች። ታዲያ ወንድሟን ፍለጋ የተሰለፈችው ሊዱ ምን ገጥማት ይሆን? ምናልባት ያደይ አጋቾች አግኝተዋት ይሆን? ወይስ እነ ደመቀና እነ ንጉስ እነሱም ወደ እናዳይ በሚሄዱበት ሰዓት ተገናኝታ ይሆን? ብቻ የቀበጧ ነገር አሳሳቢ ነው። በእርግጥም ከብርሃኔ ጋር መስማማት አቅቷቸው በብዙ ነገር መግባባት አልቻሉም። ቀበጧ በአስተዳደግ ተጽዕኖ ስር ናት። ገጠር የማታውቀውን ህይወት እንዴት መግፋት እንዳለባትም ከብዷታል። ይህንን ያልተገነዘበችላት ብርሃኔ ጋራ ጭቅጭቅ ውስጥ ገብተዋል። እናት ግን የሊዲያን ጸባይ በደንብ ተረድተውታል። ገጠሩን ህይወት በደንብ ያልተረዳችው ሌዱ እዛች ዶሳሳ ጎጇቸው የምንጭ ውሃ ጠጥተው እንደሚኖሩም እያስደንቃት ይገኛል። እዚህ ነው ግን የምትኖሩትም? በማለት እናትን ጠይቀዋት ነበረ። አንቺ የከተማ ልጅ ስለሆንሽ ብዙ ሊገባሽ አይችልም፣ እንዴት ስላስረዳሽ እችላለሁ? በማለት ያደይ እናት የሊዱን አመጣጥ በደንብ ጠንቅቀው ተረድተውታል። የአደይ አባትም ለካ ከከተማ ይህንን የከንፈር ወዳጅ ስላበጀሽ ነው ይህንን ትዕዛዝ መፈጸም ያቃጠሽ እኔ በውግ በማድረግ ልደርስልሽ ስል አንቺ ግን አሻፈረኝ ያልሽበት ምክንያት ይኸው ተገለጠልን እያሉት ነው። በእጃቸው የገባውን እንደብም እያሰቃዩትና እያንገላቱት ይገኛሉ። አደይ ግን ይህንን እያየች ዝም ማለት አላስቻላትም። እባካችሁ እሱ የሚያውቀው አንዳችም ነገር የለም ምንም እንዳታደርጉት ተውት በማለት ለመከላከል ብትሞክርም ጭራሽ ጠበቃ ትቆሚያለሽ በማለት እሷንም እያንገላቷት ይገኛሉ የነባርኮት እናትም ሰራተኛ የተባለችውን ቤዛ ቤታቸው ካባረሩ በኋላ ቤት ውስጥ ያሉት ፍቅርና እናት እየዋ ብቻ ናት። ፍቅር በእርግጥም ከደብ ውጭ ሌሎቹ ቤት እንዳይኖሩ ፍላጎት ባይኖራትም አሁን ግን ቅናቱም እያንጨረጨራት ይገኛል። እነሱ ገጠር ለቫኬሽን ወጥተው እየተዝናኑ ነው በማለት በቅናት እየተንጨረጨረች ነበረ። የፍቅር እናትም አደይ ሊድሯት ስለሆነ ሊከላከሉላት እንደሄዱና ካለችበት ሁኔታ አውጥተው ወደ ቤት እንደሚመልሷት እየተናገረች ቢሆንም፣ በፍቅር ጸሎትና ልመና ግን አደይ በወጣችበት እንድትቀር የብ ተመልሶላት ቀጣዩ ህይወቷን ከሱ ጋራ ማሳለፍ እንደምትፈልግም በህሊናዋ ትናገራለች። ነባርኮት ተባራ በጥገኝነት የምትገኘው ቤዛም ከለምለም ጋራ መስማማት አቅቷታል። ሁልጊዜም ጭቅጭቅና ንትርክ ነው። ለምለም በፍጹም እዚህ ቤታ ትኖሪያትም ትወጫታለች በማለት እየዛተችባትና እያስፈራራቻት ትገኛለች። ታዲያ ተቀባይነትን እያጣቸው ቤዛ በሁሉም ባይታወር ሆና ትገኛለች። ምንም እንኳን ወደ ነባርኮት ቤት የመጣችበት የራሱ ዓላማ ቢኖራትም ጉዳዩን ለማስፈጸም ተቀባይነትን አታለች። ገጠር ድረስ ተሰባስበው የሄዱት እነደመቀና እነንጉስም አደይን እንዴት አድርገው ከአባታቸው መልቅቀው ማውጣት እንዳለባቸው እያሰቡና እያወጡ እያወረዱ ነው። ታዲያ መንገዶችን በማመቻቸትና ከአጋቾቿ እንዴት ማስመለጥ እንዳለባቸው እየመከሩ ነበረ። እናትም አደይን በማለት ወደ ገጠር የሄዱትን ልጆች እያመሰገኗቸውና እየመረቋቸው ነበረ። በተለይ ንጉስን አንተ ደግሞ ምንነህ በማለትም ጠይቀዋል። እንግዲህ ከደመቀ ውጪ ሌሎቹን አሁን በአዲስ መተዋወቃቸው ነው። ደመቀ እዛው ተወልዶ እያደገና የቤተሰባቸው አካል በመሆኑ ስለሱ ምንም አይነት ጥያቄ አላነሱም። የንጉስ አመጣት ግን ከምን እንደተነሳና ለአደይ ምኗ እንደሆነ ሲያጣሩ ነበረ። የደመቀ ወንድም ነኝ፣ ደመቀ ማለት የአደይ ወንድም ነው አይደለ እያለ ለጥያቄያቸው መልስ ሲደናበር እንደነበረም ተመልክተናል። አቶ ጫኔ የተባሉት ግለሰብም ሚስት ብለው ቤት ውስጥ ላስቀመጧት ሴት ጭካኔ በተሞላበት መልክ ልጅቷን ሲያሰቃያትና ሲያንገላቷት ተመልክተናል። አቶ ጫኔ በእድሜ በጣም አባቷ የሚሆንና ትልቅ ሰው ሆኖ ሳለ ነገር ግን ልጃቸው ከምትሆን ሴት ጋራ የትዳር ግንኙነት መስርተዋል። ፍላጎታቸውንም እንዲሁ በዘፈቀደ የሚፈጽሙባት ምስኪን ሴት ሮማንን ሲያንገላቷትም ተመልክተናል። ሮማንን በዚህ ስቃይ ውስጥ እያለፈች አደይ የኔ ጣፈንታ እንዳይገጥማት የሚለው ነገር ነው ለብርሃኔም ብርሃኔም እህትሽን በጊዜ ልትታደጊያት ና ልትደርሽላት ይገባል ካለዚያ ግን የኔ ጣፈንታ ይገጥማትና ሕይወቷ በስቃይ የተሞላ ይሆናል በማለት እምባ የተናንቃት በሲቃ ድምፅ ስትመክራት ነበር። አደይም እምባ የተናንቃት በሲቃ ድምፅ እሳቸው የመረጡላትን ማግባት እንደማትፈልግ የራሷን ነጻ ፈቃድ መከተል እንደምትፈልግ ብትናገርም አባት ግን በፍጹም አይሆንም፣ የጌታ ልጅ ነው ንብረቱ ሊያመልጥሽ አይገባም፣ ምንም እንኳን እሱ ቢያስቀይምሽ ልጅሽን ይዘሽ ትኖሪያለሽ የሚል አመለካከት አላቸው። ታዲያ ይህን አመለካከታቸውም በኃይል ለማስፈጸም ቆርጠው ተነስተዋል። በተለይ ከገጠር ወደ ከተማ የዘመቱት ያደይ ፈላጊዎች አባትን እልህ እንዲጋቡ አድርጓቸዋል። ሌላኛው ጉዳይ አስተባባሪዎቹና ታዛዥ ሆነው የተከሰቱት አቶ አለልኝና ጫኔ የአደይን ሕይወት በፈተና እንዲሞላ አድርገውታል። በተለይ አቶ አለልኝ ከልጅነት ጀምሮ አደይን ይመኛት ስለነበረ አሁን በእገታ ላይ የምትገኘው አደይ ይህ ጥሩ አጋጣሚ ስለፈጠረላቸው የሚፈልጉትን ለመፈጸም ደፋ ቀና እያሉ ነው። ታዲያ በዚህ ሁኔታ አደይን ያስገድሩ መድፈር ሙከራ ሊያደርግ ሲል ነበረ ዴቤ የተከሰተው። ታዲያ ያሰበውን ለማሳካት እንቅፋት የሆነበትን ዴብ እጅና እግሩን በማሰር በእገታ ላይ አዋሉትም፣ ደበደቡትም፣ ቀጠቀጡትም። ዴብ ግን አሁን እያሳለፈ የሚገኘው ፈተና ለፍቅር የሚከፍለው መስዋዕትነት ስለሆነ ምንም እንዳልመሰለውም ይናገራል። አንባገነንና ግድ የለሽ የሆኑት የአደይ አባትም ለፈለጉት ሰው ስልክ በመደዋወል ወስደው እንዲሰጧትም ትእዛዝ አስተላልፈዋል። እነሱም በታዘዙት መሰረት በመጨረሻ አደይን ከታሰረችበት በመፍታት ተሸክመዋት ሄደዋል። አደይ በሲቃምባ እየታጠበች ወደዛ መሄድ እንደማትፈልግ ብትናገርም አጋቾቿ ግን በማን አለበኝነት ወዳሰቡት ቦታ እየወሰዷት ነበረ። ዴብም እጆቹና እግሮቹ ታስረው አደይን ምንም እንዳታደርጓት በማለት በማስጠንቀቅ ላይ ነው። እናትም በልጃቸው መታገት ሌላ ሰው መጨመሩ እጅግ በጣም አስጨንቋቸዋል። የልጃነስ እና የሰው ሰው ማሰሩ አሁን ምን ይሉታል? አሁንስ የሰውዬ እያበዛው መጣ። ምን ይሻለኛል? ብቻ ነገ ከታሰሩበት ሄጄ እኔው ራሴ አስለቅቃለሁ በማለት በፉከራ ላይ ናቸው። እናት የባላቸው ድርጊት ከቃል በላይ ሆኖባቸዋል። እጃቸውን ደብቀው ከእገታ ሊያስመልጡ ሙከራ ቢያደርጉም ይሄ ሙከራቸው ሳይሳካላቸው ቀርቶ በባላቸው እጅ ወይም አምባገነን ሆነው በተከሰቱት በአደይ አባት መሆናቸው እጅግ በጣም አበሳጭቷቸዋል፣ አሳስቧቸዋል። ታዲያ አሁን ለአደይ ለጌታው ተላልፋትሰጥ ትሰጥ ይሆን ወይስ እነደመቀ እነ ንጉስ ደርሰው ያተርፏት ይሆን? አደይን አሁን ካለችበት ችግር ማን ያድናት ይሆን? አብረን የምንመለከተ ይሆናል። ለዛሬ የነበረን ፕሮግራም ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።